በቁመታችን ላይ አንድ ክንድ መጨመር ከባድ ነው ወይስ ቀላል? በዚህ ዘመን እንኳን አንድ ክንድ ቁመት መጨመር ቀርቶ አንድ ስንዝር ጸጉር መጨመር ከብዶናል፣ አይደል? እሺ፣ እኛ ከምንጨነቅባቸው ነገሮችና በቁመት ላይ አንድ ክንድ ከመጨመርስ የቱ ይከብዳል? መጽሐፍ ቅዱስ ግን ለማድረግ በጭራሽ የማይታሰበውን አንድ ክንድ ቁመት መጨመርን በጣም ተራ አድርጎት ተጨንቃችሁ ይችን እንኳን ታደርጋላችሁ ካለ እኛ የሚያስጨንቀን ነገርማ ከዚህ ጋር ሲወዳደር ምን ያህል ተራ ይሆን? ታዲያ የሚያስጨንቀን ነገር የእኛ መጨነቅ ይገባዋል ትላላችሁ? በፍጹም አይገባውም። በዛሬው ቪዲዮ መጨነቅ ያቆምኩት ምን ከሰማሁና ካየሁ በኋላ እንደሆነ አብረን እናያለን። እነዚህን ነገሮች ማወቅ ለእኔ በጣም ስለረዱኝ አሁንም በተለያየ ቦታ በጭንቀት ውስጥ ያላችሁ እህት ወንድሞቼ፣ እነዚህን ነገሮች ሰምታችሁ ካላችሁበት ጭንቀት እንደምትወጡ በፍጹም ልቤ በማመን ነው ይህን ቪዲዮ እሰራላችሁ። ስለዚህ እስከ መጨረሻው ድረስ ሰምታችሁትና ተጠቅማችሁበት እግዚአብሔርን እንደምታመሰግኑ አምናለሁ። አሁን ወደ ቪዲዮ ከመሄዳችን በፊት አንድ መናገር የሚፈልገው ነገር አለ። ቲክቶክም ላይ ሆነ ሀ ቲዩብ ላይ የሚሰማኝን ከተማርኩትና ካየሁት ሳካፍላችሁ ለምትሰጡኝ ፍቅርና ማበረታታት በእውነት እጅግ አድርጌ አመሰግናችኋለሁ። እግዚአብሔር ይስጥልኝ። ይሄ ሀ ቲዩብ ነው፣ በመንፈሳዊ ሕይወታችን አብረን የምናድግበት መንፈሳዊ ቻናል ነው። የስጋ ጥበብን ብቻ ሳይሆን የመንፈስንም ጥበብ ማወቅ ለሚፈልጉ ወዳጅ ዘመዶቻችሁ በሙሉ ሼር በማድረግ ለብዙ ኦርቶዶክሳውያን እንዲደርስና እየተጋገዝን የምንናፍቃትን መንግስቱን ለመውረስ እንድንበቃ ምግብ የተባለውን የእግዚአብሔርን ቃል ብቻችንን ከመብላት ወጥተን ሌሎች እንዲበሉት እንድናደርግ በእግዚአብሔር ፍቅር ጠይቃችኋለሁ። ቤተሰብ የሆናችሁ ደግሞ ላይክ ማድረግ አትርሱ። አዲስ የሆናችሁም ሰብስክራይብ በማድረግ ጀምሩት። አሁን የምነግራችሁን እነዚህም ነገሮች ከማወቄ በፊት እኔ ማለት ጭንቀታን ብቻ ሳልሆን ተጨንቄ ሰውን የማስጨንቅ ለመረጋጋትና ወደ ራሴ ለመመለስ በጣም ረጅም ጊዜ የሚወስድብኝ ሁሉ ነገር እኔ ባቀድኩትና ባሰብኩት ጊዜና ሰዓት ለምን አልሆነም ብዬ በመረበሽ ይሄ የመረበሽ ስሜቴን ደግሞ ለሌሎች እስኪጋባ ድረስ የማደርግ በጣም ጭንቀኛ ሰው ነበርኩ። እግዚአብሔር ደሞ ቸር አይደል እኔን በአንድም በሌላም ሁኔታና ቦታ በቃሉ መዶሻ ማስተካከሉ ሳይንስ ለሌሎች ደግሞ ለእናንተም ደግሞ እንድመሰክር ይህው በፊታችሁ በፊቱ አቆመኝ። ለዚህ እኮ ነው ቅዱስ ዳዊት እግዚአብሔርን እንዲህ በሉት፣ ሥራህ ግሩም ነው ያለው። ታዲያ ምን ብታውቂ ነው ከእንደዚህ አይነት መጨነቅ ፍጹም ወደ አለ መጨነቅ የመጣሽው ያላችሁኝ እንደሆነ ሁሉንም አንድ በአንድ አብረን እናያቸዋለን። ምን ሳውቅ መጨነቅ አቆምኩ? የመጀመሪያው መጨነቅ ኃጢአት መሆኑን ሳውቅ። አንዳንድ ሰው እንዴት ነው ቆይ መጨነቅ ኃጢአት የሆነው ሊል ይችላል አይደል መጨነቅን ኃጢአት የሚያደርጉት ሶስት ምክንያቶች አሉ የመጀመሪያው መጨነቅ ማለት እግዚአብሔር የለም ብሎ ማመን ማለት ነው ማለት ቃል በቃል ኮ እግዚአብሔር የለም ላንል እንችላለን ግን ኮንሰፕቱ የመጨነቅ ኮንሰፕት ራሱ የእግዚአብሔርን መኖር መጠራጠር ማለት ነው ምክንያቱም ከዚህ በፊት እግዚአብሔር ያደረገልንን ከምን ጉድ እንዳወጣ ያደረገልንን ነገር ሁሉ እረስተ ነው አሁን ያንን ያደረገልን እግዚአብሔር የለም ብሎ ማሰላሰል ማለት ነው መጨ ቃል በቃል የእግዚአብሔርን ሀልወት መካድ ማለት ነው። አንድ ነገር ቆይ እንደሚሆን ካመንን እንደሚሳካ እንደሚደረግ ካመንን እምንጨንቅ ይመስላችኋል? በፍጹም አይሆንም። እግዚአብሔር አንድ ሰው እንዳለ ካመነ እና ያን ነገር ደግሞ እግዚአብሔር እንደሚያደርግለት በእግዚአብሔር ከተማመነ ለም ብሎ ይጨነቃል? ስለዚህ ኃጢአት የሆነበት ምክንያት መጨነቅ የእግዚአብሔርን መኖር ስለሚያስክደን ነው። ሀሳቡ በራሱ እግዚአብሔር የለም ብሎ እንደማሰብ ስለሆነ ነው። ምክንያቱም አንድ ሰው እግዚአብሔር አለ ብሎ ካመነ እግዚአብሔር የሚያስፈልገኝን ያደርግልኛል፣ ፍጠረኝ ሳልለው ነው የፈጠረኝና የሚያስፈልገኝን ያደርግልኛል ብሎ ካሰበ፣ እንዳለ ካመነ መጨነቅ እሱ ዘንድ ቦታ ሊኖረው አይችልም። ኃጢአት የሚያደርገው ሌላው ምክንያት ደግሞ ትእዛዝ ማፍረስ ስለሆነ በጣም ብዙ ቦታ አትጨነቁ የሚል ቃል አለ አይደለ? ከአስሩ ትእዛዛት ውስጥን ባይኖር እንኳን አትጨነቁ እስከተባልን ድረስ ቅዱሱን የእግዚአብሔርን ትእዛዝ እናፈርሳለንና መጨነቅ ኃጢአት ይሆናል። ሌላው ደግሞ ኃጢአት የሚያደርገው ነገር ምንድን ነው? መጨነቅን፣ ክብር ይግባውና እውነተኛ የሆነውን አምላክ ሀሰት የሌለበትን አምላክ እንደ ሀሰተኛ እናስባለን። ምክንያቱም የሰማይ አባታችሁ ለእናንተ ያስባልና አትጨነቁ ብሎ እያለ መጨነቅ ማለት ክብር ይግባውና መድኃኔ ዓለም እሱ አያስብልኝም አይጨነቅልኝም ብለን ቃሉ እውነት እንዳልሆነ እየተጠራጠርን ነው ማለት ነው። ስለዚህ በእነዚህ በሦስቱ ምክንያት መጨነቅ ኃጢአት ይሆናል። ኃጢአት ከሆነ ደግሞ እንደው ቢያንስ ቢያንስ መሰረታዊ የሆኑ ትእዛዛቶችን የእግዚአብሔር የጌታዬን ቃል መፈጸም ቢያቅተኝ፣ ትሩፋት መስራት ቢያቅተኝ ባለመጨነቅ እንኳን ከኃጢአት ብከለከል ብዬ አስባለሁ። ትሩፋት ላልሰራ እችላለሁ፣ በጎ ነገር ላላደርግ እችላለሁ። ግን ቢያንስ ባለመጨነቅ ከዚኛው ኃጢአት እንኳን እንድርቅ እፈልግ ነበር። እንደ ጻድቅ እንኳን ጽድቅ መስራት ቢያቅተኝ በክርስቶስ መታመን እንዴት ያቅተኛል ብዬ በማሰብ ኃጢአት መሆኑን ሳውቅ መጨነቅ አቆምኩ ማለት ነው። ያው እኛ ሰዎች በሀሳብም በቃልም በምግባርም ኃጢአት እንሰራለን አይደል? ግን እንደው ትንሹ ነገር የሚመስለኝ በእግዚአብሔር መተማመን ነው። ምክንያቱም ስላሳየን ብዙ ነገር አድርጎ ስላሳየን ከመጨነቅ በመራቅ በሱ በመታመን አትሊስት ከዚህኛው ኃጢአት መራቅ እንችላለን። ስለዚህ መጨነቅ ኃጢአት እንደሆነ አይምሯችን ሲያውቅ ስንረዳ በሌላ ነገር ማስደሰት ቢያቀተን እንዴት በዚህ ያቀተናል? ብለን ከመጨነቅ እንድንርቅ ያደርገናል ማለት ነው። የመጀመሪያው ምክንያት ይሄ ነው። ሁለተኛው ነገር ደግሞ መጨነቅ ማለት በእግዚአብሔር ሳይሆን በራስ መተማመን መሆኑን ሳውቅ መጨነቅ አቆም። ምክንያቱም ስንጨነቅ ምንድን ነው የሚሆነው? አሁን እኔ የሆነ ነገር እንዲሳካልኝ ወይ እንዲሆንልኝ ፈለግኩኝ። ስለዚህ ተጨነኩኝ ማለት ምንድን ነው? እኔ በራሴ አቅም፣ በራሴ ማሰላሰል፣ በራሴ እውቀት ያንን ነገር አደርገዋለሁ ብሎ ማሰብ ማለት ነው። አንድ ሰው በተጨነቀ ሰዓት እግዚአብሔርን ቶታሊ እንደሚረሳው ነው የሚሆነው። ምክንያቱም ለቅጽበት እንኳን እግዚአብሔርን ካሰበ ያ ሀሳብ ከሱ ይወጣል። ግን እግዚአብሔርን በእግዚአብሔር መተማመንን አቁሞ ልክ በራሱ መተማመን ሲጀምር በሱ ማሰላሰል፣ በሱ እውቀት፣ በሱ መጨነቅ መፍትሄ የሚያገኝ ይመስለዋል። ይሄ ማለት በራሱ ሀሳብ መደገፍ ማለት ነው። ስለዚህ የመጨነቅ ሌላው ትርጉም ደግሞ በራስ መደገፍ ነው። በራስ ማሰላሰል፣ በራስ እውቀት ተደግፎ ያንን ነገር እንደሚያሳኩ ማመን ማለት ነው። ደግሞ በመጽሐፍ በሰው የሚታመን የተረገመ ነው ይላል አይደል? ያ ነው መጨነቅ ማለት። እሱ ደግሞ በጣም ከባድ ነገር ነው፣ በእግዚአብሔር አለመታመ ስለዚህ ለካ በራስ መተማመን ነው፣ በራስ ጉልበት፣ በራስ እውቀት ለካ መተማመን ነው መጨነቅ ማለት ብዬ ልክ እሱን ሳውቅ መጨነቅ አቁም። ሶስተኛው ነገር ደግሞ የሚያስጨንቀኝ ነገር ከአባቴ ከእግዚአብሔር ታላቅነት እንደማይበልጥ ሳውቅ መጨነቃቁ ነው። ለዚህ ምን ይረዳል መሰላችሁ? ብዙ የመጽሐፍ ቅዱስ ክፍሎች ላይ ስታዩ አይሆንም፣ አይደረግም፣ በፍጹም ይሄ አይሆንም የተባለ ነገር በእግዚአብሔር ሲደረግ አይተናል። እነዚህ ታሪኮች ራሱ ምን ያሳዩናል? ከሚሆነው ነገር ከተፈጠረው ነገር የእግዚአብሔር ትልቅነት እንደሚበልጥ፣ ከችግሩ ትልቅነት የእግዚአብሔር ትልቅነት እንደሚበልጥ ያሳዩናል። እነዚህን ታሪኮች በተለይ የቅዱሳን ገድላት ስታነቡ፣ ታሪክ ስታነቡ፣ መጽሐፍ ቅዱስ ላይ የተደረጉ ተአምራትን ስታነቡ፣ በፍጹም አይሆንም፣ በፍጹም ይሄ አይደረግም በቃ አለቀለት የተባለ ነገር ሕይወት ሲዘራ ሲቀጥል ታያላችሁ። ይሄ ማለት ምንድን ነው? የሚያስጨንቁ ነገሮች በእግዚአብሔር ፊት ሲቀርቡ ምንም እንደሆኑ ነው የሚያሳያቸው። ስለዚህ ለአይምሮ ሁልጊዜ የምንነግረዋለው የኔ እግዚአብሔር ታላቅ ነው፣ አምላኬ ታላቅ ነው። ምንም የሚያስጨንቀኝ ነገር በፊቱ እጅግ በጣም ቀላል ነው ብዬ ለራሴ እነግረዋለሁ። ምክንያቱም ያየሁትም የሰማሁትም ያደግኩበትም የተማርኩትም በሙሉ ከእግዚአብሔር በልጦ የከበደ ችግር አይቻል አቅም ከእግዚአብሔር አቅም አልፎ ሰው ያስጨነቀ ሰው ያስረበሸ ነገር አይቼ አላቅም ሰምቼም አላቅም። ሁሉ እግዚአብሔር ሲያሸንፍ እግዚአብሔር ድል ሲያደርግ ነው ያየሁትም የሰማሁትም የምመሰክረው። ስለዚህ ሁሉ ሌላ አይምሮዬ እግዚአብሔር ትልቅ እንደሆነ እነግረዋለሁ። ያኔ የሚያስጨንቀኝ ነገር በፊቱ ኢምንት ነው፣ ጭራሽ በኖ ይጠፋል ማለት ነው። አራተኛ እግዚአብሔር በቃሉ የታመነ አምላክ እንደሆነ ሳውቅ፣ እግዚአብሔር በመጽሐፍ ቅዱስ ስታዩ ከወዳጆቹ ጋር ቃል ኪዳን አለው እና እንደ መዝሙረ ዳዊት ላይ በጣም መወደው ቃል አለ እግዚአብሔር በቃሉ የታመነ ነው ይላል። እግዚአብሔር የገባውን ቃል ኪዳን የሚከዳ አምላክ አይደለም። አብርሃምን ብታዩ፣ ዮሴፍን ብታዩ፣ ሙሴን ብታዩ፣ በኖህ ዘመን የሆነውን ድጋሚ ያላጠፋችሁም ያለውን ታሪክ ብታዩ እግዚአብሔር የገባውን ቃል አጥፎ አያውቅም። እሱ የተናገረው ቃል ከሚጠፋ ደግሞ ሰማይና ምድር ቢጠፋ ይቀላል። ይሄ ማለት እግዚአብሔር በቃሉ በጣም የታመነ አምላክ እንደሆነ ነው። ስለዚህ አትጨነቂ ያለኝ አምላክ፣ አትጨነቁ ያለ አምላክ በቃሉ እንዴት አይታመንም? ይታመናል እኮ ተናግሮ ሐሰት የሆነ ተናግሮ ያላደረገው ይሆናል ብሎ ያልሆነው ነገር የለም እግዚአብሔር አይደል። ስለዚህ ያ ነገር ምን እንድተማመን አደረገኝ? እግዚአብሔር በቃሉ የታመነ ነው፣ ቃሉን የሚያጥፍ አምላክ አይደለም። ለማንም የገባውን ቃል ሲያፈርስ ወይም ሲያጥፍ አላየው። ያ በጣም ያበረታኛል፣ ከጭንቀት ሀሳብ እንድወጣ ያደርገኛል ማለት ነው። አምስተኛውና የመጨረሻው እግዚአብሔር የሚያስደስተው ነገር በእርሱ መታመን እንደሆነ ሳውቅ ነው። በጣም ብዙ የመጽሐፍ ቅዱስ ክፍሎች ውስጥ ቅዱስ ዳዊትም ላይ ያለ ምን ይላል? እግዚአብሔር በሰው ጭን ወይም በሰው ጉልበት አይደሰትም፣ በምህረቱ ወይም በእርሱ በሚታምኑት ይደሰታል ይላል። በቃ እንደው እግዚአብሔርን በምን ላስደስተው ካላችሁ አትጨነቁ። ምክንያቱም እግዚአብሔር የሚያስደስተው ነገር በእሱ ስንታመን ማየት ነው። አስቡት እስቲ አሁን እሱ ፈጥሮም ሳለ ፍጠረን ሳንለው ፈጥሮም ሳለ እሱ እንደሌለ ቆጥረን በራሳችን ስንፍጨረጨር በራሳችን ስንጨነቅ ሲያይ ምን የሚሰማው ይመስላችኋል? ግን ልክ እንደ ሕፃን ልጅ አሁን ሕፃን ልጅ በአባቱ ትከሻ ሆኖ ሲጫወት በእናቱ ጀርባ ሲታዘል በእርግጠኝነት እንደማይወድቅ በጣም ይተማመናል። እናቱ የምታጎርሰውን ያምናል። ልክ የዛ አይነት እምነት በእግዚአብሔር ላይ ሲኖረን ልክ እንደ ህፃን ልጅ በትከሻው ላይ ሀሳባችን ሁሉ ነገራችንን ጥለን እንደ ህፃን ልጅ ስንቦርቅ ያለ እሱ በጣም ፍጹም ደስታው ነው። ስለዚህ እግዚአብሔር በጣም ለካ የሚያስደስተው ነገር በሱ ስታመን ነው። እሱ እንደሚያደርግልኝ እንደሚያስብልኝ ሳስብ ነው ለካ ደስ የሚለው ብዬ ይህንን ነገር ባወኩኝ ሰዓት መጨነቅ አቆምኩ ማለት ነው። እንደ ሰማዕታት አንገቴን ተቆርጬ ወይም ሰማዕትነትን ተቀብዬ አላስደሰትኩት። እንደ ቅዱሳን እንደ መነኮሳት ዓለም በቃኝ ብዬ በገዳም ገብቼ መንኮሼ አላስደሰትኩት። እንደ ጻድቃን በህይወቴ እሱም ሰብኬ ስለሱ መስክሬ እስከ መጨረሻው ድረስ ታምኜ አላስደሰትኩት። ስለዚህ ቢያንስ በጣም ትንሹን ነገር እሱ ስለፈጠረኝ እሱ ያደርግልኛል ብዬ በመታመን እንዴት ማስደሰት ያቅተኛል ብዬ ይህንን ባወቁ ሰዓት መጨነቅ አቆምኩ። ስለዚህ ለእግዚአብሔር የምናደርግለት በጣም ትንሹ ነገር ነው፣ እሱም በሱ መታመን አለመጨነቅ። እግዚአብሔር የኛ መጨነቅ የሚያስደስተው አምላክ አይደለም፣ ይልቁን ውስጥ በሱ ላይ ስንታመን፣ በሱ ስንደገፍ፣ ያ በጣም የሚያስደስተው አምላክ ነው። እስቲ ቆይ በሱ እንደገፍና በሱ እንታመንና እስቲ እንደማያደርግልን እንየው። ጊዜ ሊወስድ ይችላል ለሱም፣ በሱ መታመን ያ የሚያደርግበት ምክንያት በቂ ምክንያት እንዳለው አምኖ ለሚሆነውም ለማይሆነውም ነገር በሱ መደገፍ በሱ መታመን። ያኔ እስኪ እንደማይሆን እንደማይሳካ እንየው። እስኪ በእውነት እኛ እግዚአብሔርን ለመውቀስ እኮ አንድ ስቴፕ እንኳን አልሄድም። እኛ ምን አድርገናል? እሱን ለመውቀስ ምን ያህል ታግሰናል? ምን ያህል ጠብቀነዋል? ምን ያህል በሱ ተደግፈናል? ምን ያህል ታምነነዋል? ይህን ባላደረግንበት ሁኔታ እሱን ለመውቀስ ምንችል ሰዎች አይደለን። ስለዚህ ያደረግከውም ያላደረግከውም በቂ ምክንያት ስላለህ ነው ብለን እስቲ እንደገፈው፣ እስቲ በሱ እንታምንና እንደማያደርግልን እስኪ እንየው። ስለዚህ እነዚህን አምስት ነገሮች እግዚአብሔር በሕይወቴ በመጽሐፍ በስብከት በተለያዩ አጋጣሚዎች አስተማረኝና ያቺ በጣም ጭንቀተኛዋን ያቺ ጭንቀቷ ለሰው የሚጋባዋን እኔነቴን ቀይሮ አሁን ልክ በአባቱ ትከሻ ሀሳቡን እንደ ጣለ ሕፃን ልጅ አድርጎኛል። እግዚአብሔር ለሁሉም በቂ ምክንያት እንዳለው እንዳምን አድርጎኛል። ለሚሆነው ነገር በሙሉ በቂ ምክንያት አለው እግዚአብሔር እጅግ በጣም በቂ ያም ደግሞ አንድ የሚያሳርፍ ነገር ነው። በቃ አንተ ምክንያት አለህ ማለት ማለት። እነዚህ ነገሮች ሰምታችሁ እናንተም እንደምትጠቀሙበት እርግጠኛ ነኝ። ከዚህ ውጭ አንድ ሁለት ነገሮችን ልንገራችሁ። እነዚህ ነገሮች ካወቃችሁ በኋላ ማድረግ ያለባችሁን ነገሮች ልንገራችሁ። የመጨነቅ ሌላ ምክንያቱ ምንድን ነው? መንፈስ ቅዱስ በእኛ ውስጥ አለመኖር ምልክት ነው። በአርባ በሰማንያ ቀን መንፈስ ቅዱስን ተቀብለናል። ግን በተለያየ ምክንያት መንፈስ ቅዱስ እኛ ላይ እንዳያድር ልናደርገው እንችላለን። በኃጢአት በርኩሰት በብዙ ነገር እንዳያድብን ልናደርገው እንችላለን። ምክንያቱም መንፈስ ቅዱስ ቅዱስ አይደለም። ስለዚህ እኛ በኃጢአት በረከስን ጊዜ ከእኛ ሊርቅ ይችላል። መጨነቅ የመንፈስ ቅዱስ ያለመኖር ምልክት ነው። ታዲያ መንፈስ ቅዱስን እንዴት ነው ታዲያ ማግኘት የምንችለው? መንፈስ ቅዱስ የሞላበት ቦታ በመሄድ የሚገኝበት ቦታ በመሄድ እነዚህ ቦታዎች ሁለት ናቸው። አንደኛዋ እመቤታችን ቅድስት ድንግል ማርያም ስትሆን፣ ሁለተኛዋ ደግሞ የክርስቶስ አካሉ የተባለች ቤተክርስቲያን ናት። ቤተክርስቲያን የመለኮት የመንፈስ ቅዱስ ማደሪያ ናት። እመቤታችንም እንዲሁ የእሱ ማደሪያ ናትና፣ በጨነቃችሁ ጊዜ እነዚያውን የዘረዘርኩላችሁን ነገሮች እስክታዳብሩ ልምድ እስከሚሆንላችሁ ድረስ እነዚህ ሁለት ቦታዎች ጋር በመሄድ ወደ እመቤታችንና ወደ ቤተ ክርስቲያን በመሄድ ከጭንቀታችሁ መላቀቅ ትችላላችሁ። ከዚህ ውጭ ደግሞ እነዚህን አምስቱን ነገሮች በመተግበር በመስማት ብቻ ሳይሆን ወደ ሕይወት በመቀየር ፍጹም በእግዚአብሔር መታመን እንደምትችሉ በእውነት አምናለሁ። እግዚአብሔር አንድ እርምጃ ብቻ ነው ከኛ የሚፈልገው ሌላውን ተውትና ፍላጎታችንን እንኳን የሚቆጠር አምላክ ነው። ስለዚህ ይህን ያወቅነውን ነገር ደግሞ ወደ ተግባር ለመቀየር ያብቃል። ከዚህ በፊት እነዚህን ነገሮች ተጠቅማችሁ ከጭንቀቱ ሁሉ የተላቀቃችሁ ደግሞ ኮመንት ላይ ጻፉልን። ዛሬ የሰማችሁ ካላችሁ ደግሞ በእግዚአብሔር ቸርነት ለመፈጸም ለመተግበር ያብቃችሁ። በሚቀጥለው ደግሞ እግዚአብሔር በረዳን መጠን በሌላ ቪዲዮ እና በሌላ ሀሳብ እንገናኛለን። እግዚአብሔር በቸርነቱ ቤታቸውን በዓለት ላይ ከሰሩ መስማት ብቻ ሳይሆን ሰምተውም ከሚፈጽሙት ወገን ያድርግን።